አለበሰውና ሲያዋርደው እኮ ነው፣ የንጉስ ልብስ አልብሶ እስቲ ግርፉ። ክፉ ነው ግን ለእነሱም ጭምር ነው የሚሞትላቸው። ሰላም ሰላም፣ እንደምናላችሁ ዛሬም በአዲስ ቪዲዮ ወደ እናንተ ተመልሽ ያለው። ጠቃሚ የሆኑ ትምህርት አዘል የሆኑ ቪዲዮችን በዚህ መርሃ ግብራችን እንመለከታለን። እግዚአብሔር ደግሞ በዚህ ውስጥ አልፎ ደግሞ ያስተምረናል፣ ያጽናነናል፣ በቤቱ ደግሞ እንድንቆይ ያደርገናል። ስለዚህ በየጊዜው ለዚህ ቆንጆ ቆንጆ ቪዲዮዎች ወደ እናንተ ይዤ እመጣለሁ። ወንድማችሁ ሀብትሽ ነኝ፣ ሰላም ብያችኋለሁ። ቪዲዮውን ከመጀመራችሁ በፊት ላይክ እና ኮሜንት ማድረጋችሁን እንዳትረሱ። አዲስ ከሆናችሁ ደግሞ ለቤቱ ሰብስክራይብ እንድታደረጉልኝ በእግዚአብሔር ፍቅር ጠይቃችኋለሁ። ቀጥታ ዛሬ ወደ ቪዲዮ እንሄዳለን። ሁሌ አዲስ ነው መሆነው። በእውነት በዛ በጴንጤናዊው ጲላጦስ ፊት ኢየሱስ የሞተ ቀን ቀርቦ ነበር። የሮም ነገሥታቶችን ኢየሱስ አግኝቷቸው አያቅም። ብዙ እና ይቀጥሩታል። ቀጠሮ ሲቀጥሩት ጌታ ኢየሱስ ክርስቶስ መልእክት ነው የሚልከው ለዚያች ቀበሮ። ሂዱና ነገሯት፣ አይሄድም ነበር። ሂዱና ነገሯት ይላል። ምን እንንገራት ሲሉ፣ ዛሬና ነገ ተአምር አደርጋለሁ፣ በሶስተኛው ቀን ደግሞ እነሳለሁ ብሎ ሞትናት ሂዱ ነገሯቸው ይላል። የዚህ ቀን ግን አገኙት ኢየሱስ ፊት ለፊት በጣም ጨካኝ የሆኑት የሮም ነገሥታት ፊት ቆመ እና፣ ፊት ለፊት አግኝተውት መጀመሪያ የጠየቁት ጥያቄ የአይሁድ ንጉሥነህ አንታልክ ኢየሱስ እስ ራሱ የእሱ አይነት ያርገን፣ ጨርሶ ያርገን፣ የቀረ ነገር ካለ ጨርሶ ያርገን። አይ አይጥርም ለማሳመን አይታገልህም። ዝም ብሎ ነው የሚነግርህ። ካመንክ ትቀበላለህ፣ ካላመንክ ብዙ አይጫንህ እልፍ ነው የሚለው። አንታልክ እነ ጲላጦስና እነ ሄሮድስ አሰቃይተው ነው የገደሉት ኢየሱስን። አስደናቂ ነው። እግዚአብሔር በልጁ በኢየሱስ ክርስቶስ ለእኛ የሰራው ስራ ተነግሮ ተተርኮ ተወርቶ አልቅ። በጣም አስደናቂ ነው። በዘመናት መካከል ልረሳ የማይችል ደካሞች ሆነን ሳለን፣ ኃጢአተኞች ሆነን ሳለን፣ ለኃጢአተኛ ለደካማ ሰው ለወደቀ ሰው አንድ ልጁን ልኮ በእርሱ አምነን የዘላለምን ወት እንድናገኝ እግዚአብሔር ለእኛ የሰራው ስራ ተወርቶ አልቅ። ይህን ቪዲዮ ሲሰማ፣ በቃ የሆነ ነገር ነው የሚሰማኝ። እንከታተል። ዝም ብሎ አይነት አገዳደል አደለም፤ የሚገደሉት። ከመሞቱ በፊት የተሰቃየው ስቃይ ከሞቱ አይተናነስም። የፍርድ ወንበሩ ፊት አቅርቦት ጥያቄ ጠየቀው፣ መለሰለት። ዮሐንስ ስፔሻሊ ደግሞ ዮሐንስ ሲያስቀምጡ፣ ጲላጦስ አቆመውና እያንዳንዷን ዲቴል ጠየቀው፣ ኢየሱስ መለሰለት። ሰበሰባቸውና ጲላጦስ እንደዚህ አላቸው፣ ይህን ሰው እንኳን የሚያስገድል የሚያስከስሰውም ነገር አላገኙበትም፤ ንጹህ ሰው ነው አለና እጁን ታጠበ። የዚህ ሰው ደም በእናንተ ላይ ይሁን ብሎ አሳልፎ ሰጣቸው። ኢየሱስ ጲላጦስ ጋር ከመምጣቱ በፊት በትንሹ ሰላሳና አርባ ኪሎ ሜትር በእግሮ ሄዷል። ሀናና ቀያፋ ጋር ቆሟል። ከዛ በፊት ሊቀ ካህኑ በሎሌዎቹ ተከቦ ይህንን ጊዜ ይጠብቅ ስለነበር አገኘው። ሊገሉት ይፈልጉ ነበር ሊገሉት ይፈልጉ ነበር ይላል። አልፎ አልፎ ዛሬ እጃቸው ላይ ሲያገኙት የሚወስኑበትን ፍርድ ይጠባበቁ ነበርና አየውና፣ በእውኑ በህዝቡ መካከል ስትመላለስ ምንድን ነበር የምታስተምረው አለ። ለምን እኔን ትጠይቀኛል ሰብቼ ማልጠግቦ ወሬ አውርቼ ማልጠግቦ ወሬ፣ ሁል ጊዜ ደስ የምላይ ሲሰማ ስለሱ ማን ነው ብላችሁ ቢጠይቁኝ እየሱ ስለ ኢየሱስ መስማት እንዳይሰላቻችሁ። በህይወት ዘመና ይህ ሁሉ ህዝብ ሲማር አልነበር እንዴ ጠይቃቸዋል። እኔ ሁሌ ነው የምሰብከው፣ ለምን ያህል ቀን እንደሰበኩት ሁሉ እስከማላስታውስ። የሊቀ ካህኑ ሎሌ ኢየሱስን በጥፊ መታው። ምን አይነት ምስኪን ሎሌ ነው! መሲሁን በጥፊ መታው። ስሙ እንኳን ያልተጠቀሰ ስሙ እንኳን እንዲጠቀስ ያልበቃ ሎሌ መሲህ አምላክ መሬት ላይ ስጋ ሆኖ ሲወርድ ስለ ሰው ልጆች ኃጢያት መስዋዕት ሆኖ ሊቀርብ ስለሆነ ያለ ልክ ተዋረደ። በጥፊ መታው። ጥፊ ዱላ አይደለም፣ ንቀት ነው። አርባ የሚገረፍ ሆኖ ዱላ ይሄ ንቀት ነው። እያዋረደው በጥፊ ሲመታው ጌታችን። ይሄንን ቪዲዮ ብዙዎች መስማት አለ። ይሄንን የክርስቶስን የማዳን ስራ ብዙ ሰዎች መስማት አለባቸው። ቪዲዮ ላይክ አድርጉልኝ፣ እንቀጥል። ዞሮ አየው። ለምን መታሃኛል ኢየሱስ ሰውየውን ጠየቀው። ጠይቅ ለምንድን ነው የመታኸኝ? ለሊቀ ካህን እንዴት እንደዚህ ትመልሳለህ? እሱ እኮ ነው ሊቀ ካህኑ። ያ እኮ ዝም ብሎ እኮ ነው የተቀመጡ። እውነተኛው ሊቀ ካህን እኮ ኢየሱስ አንተ አለው። እንደ ወንበዴ ሱን ቆጥሮ ግብዙ፣ ሰውዬ ሊቀ ካህን ብሎ ቀያፋን እኮ ግብዝ ብሎታል ኢየሱስ። ለሊቀ ካህን እንዴት እንዲህ ትመልሳለህ ሲለው ጌታ ኢየሱስ እንደዚህ አለው፣ በእውኑ በንግግሬ ስህተት ተገኝቷልና አለው። ተሳስቶ ማያቅ አምላክ ለኮኖ ማያቅ ሰው ጠየቀ። ኢየሱስ ተሳስቶ አያውቅም። ይሄ ደግሞ በዘመኑ ሁሉ ልኮ ነው አያውቅም። ተሳስቼ ይሁን አንተ ጽድቅ ከሰማይ ወደ ምድር ሲወርድ ከባድ ነው፣ እጁ ላይ ሰጠዋ ሚዛኑን። ተሳሳትኩ እንዴ ሊቀ ካህኑ ምንም ማድረግ ስለማይችል ነው ጲላጦስ ገይላከው። በእግር ነው ይዘውት የሚሄዱት፣ እነሱ በሰረገላ ነው የሚሄዱት። ኢየሱስን እጁን አስረው ሰረገላቸው፣ እጁን አስረው እሱ በእግር ነው የሚሄደው። መሲህ ነው፣ ለነሱም ነው የሚሞተው ካመኑበት ገዳዮቹንም ነው የሚያድነው። የዓለምን ሁሉ ኃጢአት ለማስወገድ ነው ኢየሱስ የመጣ፣ የነ እከሌን አይደለም ያሉ፣ የዓለምን ሁሉ ኃጢአት ላስወገድ። በእግሩ ሲመጣ ጲላጦስ ፊት ሲቆም አቧራ የጠገበ እግር፣ የገረጣ ፊት፣ የተቃጠለ ነው። ሌሊቱ ሙሉ ደግሞ ሲጸልይ ያደረው እና አልበላም። ተዚህ የሚላችሁ ከሆነ ከዚህ ቀን አንድ ቀን በፊት ሲጸል ያደር የለ ደማንጠባጠበ ይላል አደል እንትን ብሏል። ሂማት ሂድሮሲስ ይሉታል። በቃ ደም ደም በላብ ቀዳዳው ደም እየወጣ እስትረሱ እኮ ነው። የዓለምን ሁሉ ኃጢአት ተሸክሞ መቅረብ ምን ያክል ከባድ ነው። እግዚአብሔር ምን ያህል ሲሪየስ ቢሆን ነው ልጁ ደም አንጠባጠበ። ያንን ሁሉ ሰፈር አድርጎ ሳይበላ አድሮ ሲጸልይ አድሮ፣ የዚህ ዓለም ገዢና የእናንተ ሰዓት ነው ብሏቸው። የሚገርመኝ ቃላለ በእግዚአብሔር ቃል ኢየሱስ ክርስቶስ ከመሰቀሉ በፊት አብሮ ከነሱ ጋር እራትን መብላት ፈለገና ቦታ እንዲያዘጋጁለት ሰዎችን እና ቦታው ተዘጋጅቷል። እነሄድ ወደዛ ብለው ይዟቸው ደቀ መዛሙርቱን ይዞ ሄዳልና ያለው ቃል ሁል ጊዜ ይደንቀኛል። ይህንን ራት ከእናንተ ጋር ለመብላት በብዙ ይመኝ ነበር። በጭንቅ ውስጥ በመከራ ውስጥ ሆኖ ነው እዛ ራት ላይ ከነሱ ጋር አብረው ለመብላት የተመኘው። በጣም ይመኝ ነበር፣ ይፈልግ ነበር። አስቡ፣ ሰማይንና ምድርን የፈጠረ አምላክ በመካከላቸው ተራምዶ ድንቅና ታምራት እያደረገ ያን ሁሉ ነገር የድነትን መስመር እያዘጋጀ እያስተማራቸው ቆይቶ ከነሱ ሊለያቸው ስለሆነ አንድ ነገር ነው ማድረግ አብሬ ከእናንተ ጋር ይህንን እራት ለመብላት የመኝ ነበር አስብ አምላክ ከሰው ጋር አብሮ ለመብላት ስመኝ ምን አይነት ነገር ነው በጣም ጭንቅ ውስጥ ነው እመኝ ነበር ይፈልግ ነበር መቼ ይሁን ከእናንተ ጋር ይህንን ራት አብሬ ሚበለው ብሎ ሲፈልግ ስመኝ እመኝ ነበር አለ ይህንን ቃል ሲሰማ በቃ መጽሐፍ ላይ ሲያነብ በጣም ነው ሚገርም አምላክ እንዲያለ ነገር ሲያደርግ፣ ጌታ እንዲያለ ነገር ለሰው ልጆች ጋር አብሮ ለመሆን አብሮ ለመብላት እንዲያለ ነገር ሲያደርግ በጣም ነው ሚገርም። እንቀጥል። የመጨረሻው የዚህ ዓለም ገዢ ኃይሉን በሙሉ ሰብስቦ መጥቷል። የዚህ ዓለም ገዢ ከኢየሱስ በፊት የፈተነው አዳምን ብቻ ነው የመፈተን እድል ያገኘው። ከዛ በኋላ በሙሉ አባቶቻችን ከጭፍራ ጋር ነው ሲታገሉ የኖሩት። አርክ ኤንጅሉ መጣ ኢየሱስን ሊታገለው። የዚህ ዓለም ገዢ ሰዓቱ ነው። የዚህ ዓለም ገዢ መጥቶ በዛ ላይ የዓለምን ሁሉ ኃጢአት ተሸክሞ አባቱ ፊቱን አዙሮበት ኢየሱስ ብቻውን መስቀል ላይ ሊቀርብ ነው። ይሄ ሰዓት ለኢየሱስ ከባድ ነው። ኃጢአታችንን በራሱ ካነጻ በኋላ የምትለዋ አንድ ጥቅስ አደለችም። ዘላለማችንን ሺፍት ያረገበት ቦታ ነው። እግዚአብሔር የሰው ልጅን ከእጁ ካጣ በኋላ ለመመለስ እግዚአብሔር የሄደው ርቀት ነው። የዚህ ደብዳቤ ጸሐፊ በአንዲት ሀረግ በምትመስል ሙሉ አረፍተ ነገር በማትመስል ቦታ ያስቀመጣት ኃጢአታችንን በራሱ አነጻ። ጲላጦስ አይቶት በጣም እንትን ስላለው የገሊላ ሰው አይደል እንዴ፣ ሄሮድስ ጋ ውሰዱትና እሱ ይፍረድበታ። ዘ ሆል በአንድ ቀን ኢየሱስ የሄደው በእግሩ ሄዶ 127 ኪሎ ሜትር ወክ ያረጋው ማለት ሳይበላ አድሮ፣ ሲጸልይ አድሮ፣ ደም ሲያንጠባጥብ አድሮ በዛ ስትረስ ውስጦ ነው። አስቡት፣ ጣም በጣም በአንድ ቀን 127 ኪሎ ሜትር የሄደው በእግሩ አንድ ወደዚህ አንድ ወደዛ ሲያደርጉ ሲያሰቃዩት፣ ለእኛ መሞቱ ሲያዝ መከራው ከባድ አስቡት፣ መከራውን አስቡት፣ የከፈለውን ዋጋ። በክርስትና ትበረታላችሁ፣ ትቆማላችሁ፣ መኖር ደስ ይላችሁ፣ ይህን ዓለም ትጠሉታላችሁ። ክርስቶስን አስቡት፣ ክርስቶስን ማሰብ እንቀጥል። ኃጢአት እላዩ ላይ ተሸክሞ አባቱ እንደሚቶ ዘላለም በእቅፉ ያኖረው አባቱ ሊቶ ምናውታው ምን ከኝ ሲል ጸጥ ሊለው ነው አብ ራይቸስ ነው አያልፍ። የአባቱን ባህሪ ያቀዋል። ለዛኔ የተጨነቀው ሄሮድስ አየውና ኦ የአይሁድ ንጉሥ መጣ አለና ልብሰ መንግሥቱን ከላዩ ላይ አውልቆ ኢየሱስን አለበስ አለበሰውና፣ ግረፉት አላቸው። እንዴት አይነት ክፉ ናቸው! ልብሰ መንግሥት አልብሶት፣ በወርቅ የተለበጠ ነው ልብሳቸው። እነሱ በጣም ፋንሲ ነው ሕይወታቸው። አለበሰውና ሲያዋርዶ እኮ ነው የንጉሥ ልብስ አልብሶ እስቲ ግርፉት። ክፉ ናቸው ግን፣ ለእነሱም ጭምር ነው የሚሞትላቸው። ለገዳዮቹ ጭምር ነው የሚሞትላቸው። ለሚያሰቃዩ ጭምር ነው የሚሞትላቸው። መስቀል ላይ እጅና እግሩን ቸንክሮ ለሚገሉት ነው የሚሞትላቸው። እጅግ ክፉ ናቸው። የሱ መልካምነት ግን እጅግ ጥግ የሌለው ነው። እንቀጥል። ራሱን ሲያድን እናየዋለን። ሹልሹል ብረት ነውና ይወጉታል። ዙሪያ ዙሪያውን ይጮሃል ሄሮድስ ፊት ያጣጥራል። ኢየሱስ ፍጹም ሰው አይደል? ህመሙ ሪል ነው። ኃጢአታችንን በራሱ ካነጻ በኋላ ምትሏ ጥቅስ አይደለችም። ደስ ደስ ያለን ቀን የምንሰብከው አይደለም። የተነካንበት ነው። እኔና እግዚአብሔር የታረቅንበት ቦታ ነው። እግዚአብሔር ጥላውንን የተቀበለበት ቦታ ያ ቦታ ነው። እስክንሞት ገና እናወራዋል። ይህንን ስብከት ምናልባት እግዚአብሔር እድሜ ከሰጠን እስክንሞት ድረስ እናወራዋል። ላገኛችሁት ሰው በሙሉ ይሄንን ብቻ ነገሩት። ከዘመራችሁ ይህንን ዘምሩ። እውነቴን ነው የምነግራችሁ፣ ምንም ነገር ለጊዜው ነው። እናወራዋለን እስክንሞት ድረስ ይህንን እውነት እንናገራለን። ከዚህ እውነት የሚበልጥ እውነት ምድር ላይ የለም። የተኛውም የሃይማኖት መሬ መሪ እንዲህ ያለ የእውነት ሰው ይህንን እውነት እንተርከዋለን። ለዚህ እውነት እንሞታለን። እንቀጥል። እስክትደርስበት ያጓጓሃል፣ ስትደርስበት ይሰለችሃል። በጣም ዋጋ ከፍለ ያገኘው ነገር እጅ ላይ ሲገባ፣ ለዚህ ነው ዋጋ የከፈልኩት አይገባውም ነበር ያስብልሃል። ወንጌል ብቻ ነው የማንጸጸትበት መቼም የማንጸጸተው ኢየሱስ የበራልኝ የገባኝ ቀን አይጸጸተኝም፣ እደሰታለሁ፣ እንኳን ገባኝ። ውድ ተመልካቾች ለዛሬ የጀላችሁ የቀረብኩት ይህንን ይመስል ነበር። በሚቀጥለው ሳምንት ወይንም በሚቀጥለው ቀን እግዚአብሔር በረዳይ ብያቸው አለው ቶሎ ቶሎ እንደዚህ አይነት ቪዲዮዎችን በትንሽ ደቂቃ ውስጥ የሚያስፈልገን የዕለት እንጀራችን የሚሆንንን ትምህርት እየላችሁ ቀርባለሁ። በየቀኑ ነው ከእናንተ የምጠበቀው ፎሎ ማድረግ፣ ላይክ ማድረግ እና ለሌሎች ሼር ማድረግ ነው። አጋሩልኝ። ሰዎች ስለ ኢየሱስ ብቻ አይሰማ። ከዚህ በኋላ ስለምንም ምንም ነገር አይሰማም። በዚህ ምድር ላይ እንድንሰማም የተፈለገው ስለ እሱ። የሚወደው ልጅ እሱ ነው፣ እርሱን ሲሞት ተብሎ ነው የተሰጠ። ይህንን በየቀኑ በየጊዜው በየሰዓቱ እንስማ፣ እንድንሰማ እሱን እንድናውቅ እሱን እንድንረዳ ከእርሱ ጋር አብረን እንድንኖር የእግዚአብሔር ፍላጎቱ ነው። ከዚህ ውጭ ንግግር የለንም። ከዚህ ውጭ ወሬ የለንም። ከዚህ ውጭ ስብከት የለንም። ይሄንን እየሰማን ይሄንን እያወራን የዚህ ምድር ነገር ከጨረሲ በቃ ካለን ወደ እሱ እናይላለን። ክብር ለአምላካችን ለእግዚአብሔር ብቻ ይሁን። ቴንኪው።